ወደ ሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚው ወደዚህ ቻናል በሰላም መጣችሁ። በዛሬው እለት የምንማማርበት የጤና አጠባበቅ ትምህርት ርዕስ ትኩረት የሚያደርገው የሄፓታይተስ ቢ በሽታ ላይ ትኩረት ያደረገ ይሆናል። ስለሆነም በአብሮነት ቆይታችን ሄፓታይተስ ቢ በሽታ ማለት ምን ማለት ነው፣ የሄፓታይተስ ቢ በሽታ እንዴት ይተላለፋል እና የሄፓታይተስ ቢ በሽታ እነማንን ይበልጥ ያጠቃል እንዲሁም ደግሞ በሄፓታይተስ ቢ በሽታ የተጠቁ ሰዎች ሊያሳዩ የሚችሏቸው ዋና ዋና ምልክቶች ምን ምን ናቸው የሚሉትን ነገር እናያለን። ጊዜ ካላቸው አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያው ነጥብ ወስዳቸው የሄፓታይተስ ቢ በሽታ ስንል ምን ማለታችን ነው የሚለውን ነገር እንመልከት። እንግዲህ የሄፓታይተስ ቢ በሽታ ማለት በዋናነት ጉበትን የሚያጠቃ በሽታ ሲሆን በሄፓታይትስ ቢ ቫይረስ አማካኝነት የሚመጣ በሽታ ነው ማለት ነው። ይህ በሽታ ልክ ከሰው ወደ ሰው በቀላሉ ከሚተላለፉ በሽታዎች አንዱ ሲሆን በሄፓታይትስ ቢ ቫይረስ አማካኝነት ከበሽተኛው ወደ ጤነኛው ሰው ይተላለፋል ማለት ነው። እንግዲህ የሄፓታይትስ ቢ በሽታ ከበሽተኛው ወደ ጤነኛ ሰው የመተላለፍ እድሉን ስንመለከት ከኤችአይቪ አኳያ እንኳ ብናነጻጽረው በጣም በእጅግ በብዙ በብዙ ሺ ጥፎች የመተላለፍ እድሉ በጣም ከፍተኛ ነው ማለት ታዲያ ይህ የጉበት በሽታ ከሰው ወደ ሰው እንዴት ይተላለፋል የሚለውን ነገር ስንመለከት አንደኛ በሄፓታይተስ ቢ ቫይረስ አማካኝነት የተጠቁ ሰዎች ይኖራሉ ከእነዚህ ሰዎች ሰውነት ውስጥ የሚወጡ የተለያዩ የሰውነት ፈሳሾች ይኖራሉ ማለት ነው እነዚህ ፈሳሾች ወደ ጤነኛው ሰው ሰውነት በሚገቡበት ወቅት ቫይረሱ ማብሮ ስለሚገባ በሄፓታይተስ ቢ በሽታ የመጠቃት እድላቸው ከፍተኛ ይሆናል ማለት ነው። ለምሳሌ ከበሽተኛው ሰው የሚወጣ ደም ወደ ሌሎች ወደ ጤነኞቹ ሰውነት ውስጥ ከገባ ሄፓታይተስ ቢ ቫይረሱ ሊገባ ይችላል። ሰው በዚህ መንገድ ሊተላለፍ ይችላል ማለት ነው። ሌላኛው በወሊድ ምክንያት ማለት ነው። ነፍሰ ጡር እናቶች በሄፓታይተስ ቢ ቫይረስ ከተጠቁ የሄፓታይተስ ቢ በሽታ ይኖርባቸዋል። ሰው ቫይረሱ ወደ ጽንሱ ወይም ወደ ሕፃኑ የመተላለፍ እድሉ በወሊድ ወቅትም ያጋጥማል ማለት ነው። ሌላኛው በግብረ ስጋ ግንኙነት አማካኝነት ሊተላለፍ ይችላል ማለት ነው። ከሁለቱ ጥንዶች መካከል አንደኛው ጥንድ የሄፓታይተስ ቢ ቫይረስ ተጠቂ ከሆነ ወደ ሌላኛው የፍቅር ጓደኛ የመተላለፍ እድሉ በግብረ ስጋ ግንኙነት አማካኝነት ሊተላለፍ ይችላል ማለት ነው። ሌላኛው ደግሞ በሄፓታይተስ ቢ ቫይረስ አማካኝነት የተጠቃ ሰው ደሞ ወደ ውጭ በሚፈስበት ወቅት ሌሎች ስለታማ ነገሮችን ካገኘና እነዛን ስለታማ ነገሮች በደሙ የተበከሉ ስለታማ ነገሮችን ሌላኛው ጤነኛው ሰው የሚጠቀም ከሆነ ቫይረሱ ወደ ሌላኛው ሰው የመተላለፍ እድሉ በተበከሉ ስለታማ ነገሮች ሊተላለፍ ይችላል ማለት ነው። እንዲሁም ደግሞ በጣም የተለመደ ባይሆንም ደግሞ የጥርስ ብሩሽ በጋራ የሚጠቀሙ ሰዎች ካሉና በጋራ ከሚጠቀሙት ውስጥ አንዱ በሔፓታይተስ ቢ ቫይረስ የተጠቃ ከሆነ ቫይረሱ ወይም በሽታው ከአንዱ ወደ አንዱ የመተላለፍ እድሉ ይኖራል ማለት ነው። ውዴ ቻናላችን ተከታታዮች ሄፓታይተስ ቢ ቫይረስ መያይ የሄፓታይተስ ቢ በሽታ እንዴት እንደሚተላለፍ ግልጽ ሆኖላችኋል ብዬ አስባለሁ። እስኪ አሁን ደግሞ ሄፓታይተስ ቢ ሊተላለፍባቸው የማይችልባቸውን ሁኔታዎች እንመልከት። አንደኛ ሄፓታይተስ ቢ ከበሽተኛው ወደ ጤነኛው ሰው የማይተላለፍባቸው መንገዶች አንደኛው በምራቅ የምራቅ ንክኬ ካለ ሄፓታይተስ ቢ ላይ ተላለፍ ይችላል። ምንም እንኳ ሄፓታይተስ ቢ ቫይረስ በምራቅ ውስጥ ቢኖርም ማለት ነው። ሁለተኛው በማስነጠስ ነው ማለት ነው። በማስነጠስ ማለት በሽተኛው ቢያስነጥስ ወይም በሄፓታይተስ ቢ ቫይረስ የተጠቃ ሰው ቢሲል ወይም ቢያነጥስ ወደ ሌላኛው ሰው በፍጹም አይተላለፍም። ሌላኛው ደግሞ ጡት በማጥባቱ በማጥባት ወቅት ማለት ነው። አንዲት እናት የሄፓታይተስ ቢ ቫይረስ ተጠቂ ሆና ጡት ሕፃኗን ብታጠባ ወደ ጽንሱ ወደ ልጁ የመተላለፍ እድሎ አይኖርም ማለት ነው። ሌላኛው አብሮ በመመገብ አብሮ በመመገብ የሄፓታይተስ ቢ ቫይረስ ከበሽተኛ ወደ ጤነኛው ሰው አይተላለፍም። እንዲሁም ደግሞ አብሮ ውሃ በመጠጣት ሄፓታይተስ ቢ በጭራሽ አይተላለፍም። ውድ የቻናላችን ተከታታዮች አሁን ሄፓታይተስ ቢ የሚተላለፍባቸውና ሄፓታይተስ ቢ የማይተላለፍባቸው መንገዶች በደንብ ተረድታቸዋል ብዬ አስባለሁ። እስኪ አሁን ደግሞ ሄፓታይተስ ቢ ይበልጥ የሚያጠቃቸው የህብረተሰብ ክፍሎች እነማን እንደሆኑ እንመልከት። አንደኛ ሄፓታይተስ ቢ ያለባቸው ካለባቸው የሄፓታይተስ ቢ ቫይረስ ተጠቂ ከሆኑ እናቶች የሚወለዱ ህጻናት በሄፓታይተስ ቢ የመያዝ ወይም የመጠቃት እድላቸው በጣም ከፍተኛ ነው ማለት ነው። ሌላኛው ሄፓታይተስ ቢ ያለባቸው ካለባቸው ሰዎች ጋር ጾታዊ ግንኙነት የሚፈጥሩ ሰዎች በሄፓታይተስ ቢ የመያዝ እድላቸው በጣም ከፍተኛ ነው ማለት ነው። የአባላ ዘር በሽታ ያለባቸው የህብረተሰብ ክፍሎችም እንዲሁ በሄፓታይተስ ቢ ቫይረስ የመጠቃት እድላቸው በጣም ከፍተኛ ነው። ሌላኛው የኩላሊት እጥበት ላይ ያሉ ህሙማን ካሉ በሄፓታይተስ ቢ የመያዝ እድላቸው በጣም ከፍተኛ ነው ማለት እነዚህ ኪድኒ ዲያሊሲስ የምንለው ማለት ነው። ሌላኛው የትዳር ጓደኛቸው ወይም የፍቅር አጋራቸው በሄፓታይተስ ቢ የተጠቃ ከሆነ ወደ ወደ ሌላኛው የፍቅር ጓደኛ የመተላለፍ እድሉ ቫይረሱ በጣም ከፍተኛ ነው ማለት ነው። የሔፓታይተስ ቢ ቫይረስ ተጠቂ ከሆኑ ግለሰቦች ጋር አብረው የሚኖሩ የህብረተሰብ ክፍሎች ወይም የቤተሰብ አባላት ካሉ በሔፓታይተስ ቢ ቫይረሱ የመያዝ እድላቸው በጣም ከፍተኛ ነው የሚሆነው። ከዚህ በተጨማሪ ደግሞ የጤና ባለሙያዎች ራሱ እነዚህን ህሙማን በሚያስታምሙበት፣ በሚያክሙበት፣ በሚመክሩበት ወቅት ለበሽታ የመጋለጥ እድላቸው በጣም ከፍተኛ ነው። በተለይ በደም የደም ንክኪ የመኖር እድሉ ሊያጋጥም ይችላል ማለት ነው። ስለዚህ ከሌሎች የህብረተሰብ ክፍሎች ይበልጥ ተጠቂ የህብረተሰብ ክፍሎች ናቸው የምንላቸው ከዚህ ከላይ የጠቀስኩላችሁ የህብረተሰብ ክፍሎች በሄፓታይተስ ቢ ቫይረስ የመጋለጥ እድላቸው ከፍተኛ ስለሆነ በሄፓታይተስ ቢ የመጠቃት እድላቸው በጣም ከፍተኛ ነው ማለት ነው። ውድ የቻናላችን ተከታታዮች በሄፓታይት በጣም በደንብ ልትረዱኝ የሚገባችሁ ነጥብ ምንድን ነው? በሄፓታይተስ ቢ የተያዙ ሰዎች ወዲያውኑ ምንም አይነት ምልክት ላያሳዩ ይችላሉ ማለት ነው። ስለዚህ ቶሎ እንደተደቁ ምልክት ማሳየት አለመቻላቸው በጣም ብዙ ችግር ሊያስከትል ይችላል ማለት ነው። አንደኛ በወቅቱ መከላከል እንዳንችል፣ በወቅቱ ወደ ሕክምና እንድንሄድ እድሉን ላይሰጠን ይችላል ማለት ነው። ለምን ምልክቱ ካልታየ አልታየም ማለት ሰዎች ከአንድ ወደ አንዱ አያስተላልፉም ማለት አይደለም ማለት ነው። እና ሄፓታይተስ ቢ ከሰው ወደ ሰው የመተላለፍ እድሉ በጣም ከፍተኛ ነው ብያቸዋለሁ። ሰው ምልክት አለማሳየቱ ደግሞ ጤነኛ መስሎ ወደ ብዙ ሰዎች በሽታን የማስተላለፍ እድሉ በጣም ከፍተኛ ነው እና ይህንን በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላኛው በሄፓታይተስ ቢ የተጠቁ ሰዎች በራሱ አብዛኛዎቹ ማለት ነው ኢቭን በሽታው እንዳለባቸው አያውቁም የተያዙም አይመስላቸውም ማለት ነው። ስለዚህ ጤነኛ መስለው ለብዙ ሰዎች የማስተላለፍ ድሉ በጣም ከፍተኛ ነው። ቅድም እንደነገርኳቸው በሽታው በቫይረስ አማካኝነት የሚተላለፍ አይነት በሽታ እንደመሆኑ መጠን በጣም በቀላሉ ከሰው ወደ ሰው እንዲተላለፍ ያደርገዋል ማለት ነው። በዛ ላይ ደግሞ ምንም አይነት ምልክት ሳያሳዩና የተያዙ ሳይመስላቸው በሽታውን ተሸክሞ መኖሩ ለብዙ ሰዎች እንዲዳረስ የማድረግ ድሉ በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ ለሔፓታይተስ ቢ ተጠቂ ላለመሆን ከፍተኛ ጥንቃቄ ማድረግ ከእያንዳንዳችን ይጠበቃል ማለት ነው። ውድ የቻናላችን ተከታታዮች ሔፓታይተስ ቢ ማለት ምን ማለት ነው? በሔፓታይተስ ቢ ቫይረስ ይበልጥ ተጠቂ የሆኑት የህብረተሰብ ክፍሎች እነማን ናቸው? ሔፓታይተስ ቢ እንዴት እንደሚተላለፍ በደንብ አይተናል። እስኪ አሁን በሔፓታይተስ ቢ ቫይረስ የተጠቁ ሰዎች ያሳዩ የሚችሏቸው የበሽታው ምልክቶች ምንድን ናቸው የሚሉት ላይ የሚሉትን እንመልከት ማለት ነው። እንግዲህ በሔፓታይተስ ቢ የተጠቁ ሰዎች በሁለት አይነት መንገድ ክፍለን ማየት እንችላለን። አንደኛው ስር የሰደደ ሔፓታይተስ ቢ ቫይረስ ተጠቂ የሆኑ የህብረተሰብ ክፍሎች በአብዛኛው ምንም አይነት ምልክት አያሳዩም። እንደተያዙም ላያቁ የሚችሉበት እድል በጣም ከፍተኛ ነው ማለት ነው። ነገር ግን በአኪዩት ሔፓታይተስ ቢ ኢንፌክሽን የተደቁ የህብረተሰብ ክፍሎች ካሉ እነዚህ በሽታ የበሽታ ምልክት ሊያሳዩ ይችላሉ ማለት ነው። ምንም እንኳ የበሽታውን ምልክት ለማየት ረጅም ወራትን ሊወስድባቸው የሚችል መሆኑን እንደተጠበቀ ሆኖ ነው ማለት ነው። ሊያሳያቸው የሚችሏቸው ምልክቶች ምን ምን ናቸው የሚሉትን ነገር ስንመለከት፣ አንደኛ ጠቆር ያለ ሽንት ሊሸኙ ይችላሉ ወይም ዳርክ ዩሪን የምንለው ማለት ነው። ሁለተኛው የድካም ስሜት ሊሰማቸው ይችላል። ወይም ፊሊንግ ታየርድነስ የምንለው ማለት ነው። ሶስተኛው ትኩሳት ወይም ፌቨር የምንለውን አይነት ምልክት ሊያዩ ይችላል። የመገጣጠሚያ ህመም ሊያጋጥማቸው ይችላል። የምግብ ፍላጎታቸው ሊቀንስ ይችላል። የማቅለሽለሽ ስሜት ሊሰማቸው ይችላል። የሆድ ህመም ወይም አብዶሚናል ፔን የምንለው ማለት ነው። የአይንና የቆዳ ቢጫ መሆን ምልክቶች በሰውነታቸው ላይ ሊታዩ ይችላሉ ማለት ነው። ስለዚህ ከሞላ ጎደል በአኪውት ሂፓታይተስ ቢ የተጠቁ ሰዎች እነዚህን ምልክቶች ሊያሳዩ ይችላሉ። ስለዚህ ምናልባትም የቅርብ ጓደኛዋ ወይም ከቤተሰቡ አንዱ እነዚህን አይነት ምልክቶች ካሳየ ለራሳቸውን ለሂፓታይተስ ቢ ቫይረስ ተጋልጫለ የሚል ጥርጣሬ በማሳደር በአቅራቢያቸው ወደሚገኝ ጤና ጣቢያ ሂዳቸው አስፈላጊውን ምርመራ በማድረግ የጤና ባለሙያው የሚሰጣቸውን ምክር ተከትላቸው ራሳቸውን ከሂፓታይተስ ቢ ተጠቂነት ጠብቁ የዕለቱ ቁልፍ መልእክቴ ይሆናል ማለት ነው። ውድ የተከበራችሁ የህል ዝግጅቶች ንቻናላችን ተከታታዮች በቀጣይ በሌላ የጤና ጠዋቅ ትምህርት ፕሮግራም እመለሳለሁ። እስከ ዛው ድረስ ግን አብራችሁኝ ስለ ቆያችሁ በጣም እያመሰገንኩ ባይ ባይ ባይ ባይ